ዘመድኮን ስለ ጳጳሳቱ ተናገረ። በወቅቱ ደግሞ የገጠማቸው የኦሮሚያ ቤተ ክህነት መፈጠርን አስከትሎ ያደረጉት ተጋድሎ የሚናቅም ማለት ነው። እንግዲህ አሁን እነሱ ጊዜያቸውን አብቅቶ ወጥተዋል። ባጠፉት ስራ የሚጠይቃቸው እግዚአብሔርና ታሪክ ይጠይቃቸዋል፣ ይወቅሳቸዋል ባለሙት ስራ ደግሞ ታሪክና እግዚአብሔር ትውልድ ሲመርቃቸው ይኖራል። ሜሎስ ዛሬም አደናጋሪነቱን ቀጥሏል። አነስ ያካይ ማተብ አለኝ እኔ አውልቄ አላውቅም። ለምን ከተባለ አንደኛ የጉዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነምትለኳለ በዘጠነኛው የምናቋቦው አበው በሚያስደንቅ ሁኔታ ሥርዓተ ጋብቻውን በቤተ ክርስቲያን ፈጸመ። አንድ ሺ ስድስት መቶ ዓመት ኢትዮጵያ የራሷ አጳጳስ ያልሾመችበት ምክንያት ምንድን ነው? እኛ ኢትዮጵያውያን ከራሳችን አባት መሾም እንዳንችል ወይም መሾም እንደሌለብን የሚያሳይ ህግ ተጽፏል በጉባኤ ኒቅያ ብለው ለ1600 ዓመታት የኢትዮጵያን ህዝብ ሲዋሹ ነው የቆዩት። የተወደዳችሁ ቤተሰቦቻችን በዛሬ የምንመለከታቸው አበይት ጉዳያት ናቸው። ቀጥታ ወደ ዝርዝር ትንታኔዎቻችን እናምራለን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ስላሴ ክብር ምስጋና ይድረሰው እናታችን እመቤታችን ወላዲተ ቃል ማምላክ አቅራይ ተማሳሪ ተምረት ቅድስተ ቅዱሳን ንጽህተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እየማድረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳአ ሙታን፣ አሰሮ ለሰይጣን፣ ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። የተወደዳችሁ ቤተሰቦቻችን ዛሬም እንግዲህ እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ በቀጥታ እንግዲህ ወደ መረጃችን እናምራለን በቅድሚያ እንድናደምጥ ወደው እንግዲህ ለ1600 ዓመታት ያህል የኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን የራሷ የሆነ ጳጳስ አልነበራትም እና ያንን ዲያቆን ሄኖክ ኃይሌ እንዲ ልናል ሙሉ ኢትዮጵያውያን የራሳቸው ጳጳስ ሊኖራቸው ያልቻለም 1600 ዓመት አልበዛም ወይ እንግዲህ አስቡት 1000 ዓመት ብቻ አሁን እራሱ በጣም ብዙ ነው ብዙ ነገር የሚደረግበት ነው ብዙ ለውጥ የሚመጣበት ነው 1600 ዓመት ሙሉ የኢትዮጵያ ቤተክርስቲያን ከግብፅ ጳጳስ ለምንድን ነው ለማምጣት የተገደደችው? በጣም የሚገርመው ምክንያታቸውን እመጣበታለሁ። ግብፃውያን እኛ ኢትዮጵያውያን ከራሳችን አባት መሾም እንዳንችል ወይም መሾም እንደሌለብን የሚያሳይ ህግ ተጽፏል በጉባኤ ኒቅያ ብለው ለ1600 ዓመታት የኢትዮጵያን ህዝብ ሲዋሹ ነው የቆዩት። ፍትሐ ነገሥት በተባለው እጅግ በምናከብረው በምንመራበት የቤተ ክርስቲያናችን ፍትሐ መንፈሳዊ ወይም መንፈሳዊ ህግ በተደነገገበት መጽሐፍ ላይ ሰለስቱ ምእት ወይም 318ቱ ሊቃውንት በኒቅያ ጉባኤ ኢትዮጵያውያን ከራሳቸው ሰዎች ጳጳስ እንዳይሾሙ፣ ከራሳቸው ሊቃውንት ጳጳስ እንዳይሾሙ ብለው የኒቅያ ጉባኤ ሊቃውንት ወስነዋል ብለው ግብፃውያን የኢትዮጵያን ህዝብ አታለውትን የቆዩት። ይሄ በጣም 1600 ዓመት የቆየው እሸት ነው። በነገራችን ላይ ይህንን አሁን በቅርቡ አስተካክለውታል። የግብጽ ቤተክርስቲያን ራሷ ኦፊሻል አስተካክለዋለች። ነገሩን የሰራው አንድ ጳጳስ ጋር ተመሳጥሮ ማለት ነው ሳፊ ኢብን አላሳል የሚባል አንድ ጸሐፊ ነው። ይህ ሰውዬ ምንድን ያደረገው ኢትዮጵያን ከሊቃውንቶቻቸው መካከል በራሳቸው ምርጫ ብቻ ፓትሪያርክ ሊሾሙ አይገባቸውም፣ ምክንያቱም ፓትሪያርካቸው በእስክንድሪያ መንበር ስልጣን ስር መሆን ይገባዋል ብሎ የራሱን ሀሳብ አባቶች እንዳሉ ሰለስቱ ምዕት እንዳሉ አድርጎ ነው የጻፈው። በእውነት የዋህነት ስለሆነ ነው እንጂ ኢትዮጵያን ይህንን ላለመቀበል በቂ ምክንያት ነበራቸው። እውቀትም ሳይኖራቸው ቀርቶ አይደለም። አንደኛ ይህንን ውሳኔ ኢትዮጵያውያን ለራስ ከራሳቸው ጳጳስ አይሹሙ ብለው የወሰኑት አባቶች የተሰበሰቡት በ325 ዓመተ ምህረት በኒቅያ ጉባኤ በኒቅያ ጉባኤ ላይ እነዚህ አባቶች ሲሰበሰቡ አባ ሰላማም ወደ ግብፅ አልሄደም። ስለ ኢትዮጵያም ለአትናቴዎስ አልነገረውም። እሱም ጳጳስ ሆኖ አልተሾመም። እንደምናስታውሰው የመጀመሪያ ፓትሪያሪክ ሆነው ብጹ ቅዱስ አቡነ ባሲሊዮስ በመጡበት ሰዓት እንግዲህ 1950ዎቹ ነው። ከብጹ ቅዱስ አቡነ ቴዎፍሎስ ሁለተኛ ሆኑ፣ ብጹ ቅዱስ አቡነ ተክለ ሃይማኖት ሶስተኛ፣ ብጹ አቡነ መርቆሪዮስ አራተኛ፣ ብጹ አቡነ ጳውሎስ አምስተኛ፣ አሁን ብጹ ቅዱስ አቡነ ማትያስ ፓትሪያሪክ ሆነው ስድስተኛ ሆኗል ማለት ነው። እኚህ ስድስቱ ፓትሪያሪክ እንግዲህ የዛሬ 55 ስልሳ ዓመት ነው የኢትዮጵያ ስርሰ ቤተክርስቲያን የራሷን የሆነ ፓትሪያሪክ ኖሯት ጳጳሳትን መሾም የጀመረችው ከ325 ዓ ም ጀምሮ እስከ 1950ዎቹ ማለትም ለ1600 ዓመት በላይ የኢትዮጵያ ቤተ ክርስቲያን የራሷ የሆነ ጳጳስ ሆነ ፓትሪያርክ የላት ጳጳሳትን የጴስቆጶሳትን የምትሾምበት በፕትርክና የምትተዳደርበት ነገር አልነበረም። ከ1600 ዓመት በኋላ የሆነው እሱም ሀሰተኛ የሆነ እንግዲህ ዲያቆን ሄኖክ ሐሰተኛውን ሀሳብ በማስመጣት የኢትዮጵያን ሕዝብ በተለይም አባቶች ሊቃውንትን ለ1600 ዓመታት ግብፃውያን አታለው ነበር። አሁን ግን እውነቱ ተገልጦ ሁሉም ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ራሷን በራሷ ችላ ሲኖዶስ አቋቋማ ፓትሪያርክ መደባ ጳጳሳትን እየሾመች እየሸለመች እዚህ ደርሳለች ማለት ነው። መምህራችን እንዲህ ይላሉ የአባቶቻችንን ሃይማኖት እንይዛለን አውደ ቅዱስ ያሬድን ንቆ ሉተርን አድንቆ ማስተማር አይፈቀድም። የዘመናችን ችግር ያልተጻፈ ማለት ከአውዱ ውጭ መተርጎ በስሜት መልስ ሰጣሉ ማለት ኢትዮጵያ ውስጥ በታሪክ እንደምታውቁት ፓትሪያሪክ ተገድለዋል። መፈንቅለ ፓትሪያሪክ ተደርጓል። ሌላም ተሞክሯል። እንዲህ አይነት ትምህርት ግን መፈንቅለ ቤተክርስቲያን በዓለም ላይ ከባድ ወንጀል ሁለት ነው። ይኸውም መፈንቅለ ሀገርና መፈንቅለ ቤተክርስቲያን። መፈንቅለ ሀገር ማለት አንዲትን ሀገር እንዳልነበረች አድርጎ ከካርታ እንድትባቅ መድረግ። መፈንቅለ ቤተክርስቲያን ማለት ስር መሰረቷን አናግቶ አስተምሯን ንቆ አቃሉ ለሌላ አሳልፎ መስጠት። ቤተክርስቲያንን የሚነካ ሰው ካለ እደር ይደረግለት። በምን? በቃል እግዚአብሔር። መልስ የሚሰጠው በምንድን ነው? በቃል እግዚአብሔር። ማንን መሰረት አድርገን? የአባቶቻችን ሃይማኖት ማን አስተማረ? ቅዱስ ቄርሎስ። ቅዱስ ቄርሎስን የሚያክል አባት የአባቶቻችን ሃይማኖት ካለ እኛ ደግሞ ቅዱስ ሄሬድ አባታችን አይደለም? አባየሩስ አባታችን አይደለም? ሌሎች አባቶቻችን አይደለም? ዓለም የሞተ በዋ ቃልነት በአራት ነገሮች ነው። በስንት ነው? አንድ በዲያብሎስ፣ ሁለት በዕጸ በለስ፣ ሶስት በሔዋን፣ አራት በአዳም። ዓለም ሲድን ደግሞ አራት ነገሮች አሉ። አብሳሪ ቅዱስ ገብርኤል፣ ተበሳሪ ድንግል ማርያም፣ የሚጸነስ ኢየሱስ ክርስቶስ፣ በደሙ የሚቀደስ ዕጸ መስቀል። 360 ቀን ይቀደሳል። በ360 ቀን ቅዳሴ 14760 ጊዜ እግዚኦ መሐረነ ክርስቶስ እንላለን። በዓመት 146 ጊዜ ድረስ እግዚኦ ማርነ ክርስቶስ ተብሎ ምህል ለሚደረስበት ቦታ አለ። አሁን ቤተ ክርስቲያን ክርስቶስን አልሰበከችው። 19 29 ዓመተ ምህረት የካቲት 12 የአዲስ አበባ ሕዝብ ከተጨፈጨፈ በኋላ እንደገና የካቲት 16 ቀን 50 መነኮሳት ተገድለዋል። መጨረሻ ላይ ግን ሲያጠና መነኮሳቱን፣ ካህናቱን፣ መምህራኑን፣ ዲያቆናቱን፣ ሕዝቡን የት ነው የማገኘው ብሎ ጣሊያን ፋሽ ሲያጠና አፉ ቀዳዳ፣ ግብሩ ይሁዳ፣ ሀሳቡ ወልጋዳ የሆነ ሰው የኢትዮጵያውያንን ደም እንዲፈስ አድርጎ እሱ ልሾም ሲል ግንቦት 12 ቀን ደብረ ሊባኖስ የሚባል ታላቅ ገዳም አለ። እዛ ላይ የአቡነ ተክለ ሃይማኖት ፍልሰታ አጽማቸው 57 ዓመት በኋላ ነው ደብረ አጽ ከሚባለ ተነስቶ ወዳለበት ገዳም ሄዱ። ህዝቡን በትክክል ተሰብሰቡ የምታገኘው ደብረ ሊባኖስ ግንቦት 12 ነው። የጣሊያን ፋሽስት ወታደሮች ሄደው ከዚያ ተሰበሰቡ። ግንቦት 11 ቀን 929 ዓ ምት ወደ ገዳሙ የሚገባው ሰው ይግባ ተባል፣ አልተከለከለም። ግንቦት 12 ግን ሁሉም እንዳይወጣ ተደረገ። መጨረሻ ላይ ሽንኩርት ሚካኤል የሚባል ታውቃላችሁ፣ ሰውን እንደ ሽንኩርት የቀረደደ ያለበት ቦታ ነው። በላይ መነኮሳት፣ ካህናት፣ መምህራን፣ ዲያቆናት በዛ ደብረ ሊባኖስ ሊሳለሙ የአባቶቻችንን ሃይማኖት እንያዝ ሰማዕትነት በተለያዩ ጊዜ ቤተክርስቲያናችን ላይ መጥቷል። አባቶቻችንም ምን አይነት መከራና ሰማዕትነትን ከፍለው ይቺን ቤተክርስቲያን እንደጠበቋት ነው ዛሬ ተማማር ነው። ወንድማችን አቡ ማለትም አቡ ማለት ያው የምናውቀው በዚህ በ9ኛው ሺ የቲክቶክ የዩቲዩብ ድራማ ላይ በሚታዩ በ9ኛው ሺ በሚታዩ ሲትኮም ላይ መጠሪያ ስሙ ነው። አቡ ወይ ደግሞ የገጸ ባህሪው ስም ነው፣ ሱራፌል ነው። አሁን አግብቶ አቶ ሱራፌል ሆኗል። በጣም ደስ የሚያሰኘው ቤተክርስቲያን ነው። እድገቱ ቤተክርስቲያን ያደገው ጋብቻውን የሚፈጸመው በዛ ነው። ሁለት ነገር ላሳያችሁ። ቀድሞ ኢንተርቪው ሲሰጥ የነበረውን በሰይፉ ፋንታሁን ሾው የሰንበት ትምህርት ቤት ተማሪ ስለመሆኑ ኋላ ደግሞ ቤተ ክርስቲያን ያጋባውንም የጋብቻውን ስርዓት በጥቂቱ ላሳያችሁና ተከታትለን እንመለሳለን። ኩል ክሙ ኩኑ በበቤት ክሙ ወርእዩ ለዘንተ መርሃ ግብር ሰይፉ ምስሌ ይትዛናይ ወአንትሙ ርእዩ። ትንሽ ያልጠበቅኩት የሚመስለኝ እኔ አንዳንዴ ያራዳ ልጅ ፊት ከእንደዚህ አይነት ግብረ ገባ አስተዳደጋ ይራራቅባል አስተዳደግ ቤተክርስቲያን ውስጥ ነው አው ያደኩት ማለት ይቻላል። የቦሌው ተብራን ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት ነው። በዚህ አጋጣሚ ሰንበት ትምህርት ቤት እና በጣም አመሰግናለሁ ማለት ሰንበት ትምህርት ቤት መማር ማለት ስለ ራስ፣ ስለ ሀገር፣ ስለ ቤተክርስቲያንም በቃ ይሄ መልካም ዜጋና ብቁ ዜጋ የምትለው ሰው የሚፈራበት ቦታ ነው እንደውም የኢትዮጵያ ቅርስ ነው ሁላ ማለት ይቻላል። እዛ ማደግ ብዙ ነገር እንድታቀርጓል አው እዛው ነው የጀመርኩትም እንደዚህ ተውኔቶች፣ መጽሐፍ መስራት ምናምን ስለዚህ ለዚህ ከትንሽ ለመነሻ በጣም ጠቅመሃል ማለት ነው። እዛ ማደግ ግን የቤተክርስቲያን አው በጣም በጣም ግን ዝም ብዬ እኮ አልምረህም ማለት ዝም አድግ ያለው ብለህ ማደግህን ማረጋገጥ የምንችለው መቼ ቤተክርስቲያን ውስጥ ሲታደግ የግዕዝ እውቀት በመጣውንም ቢሆን ይኖራል ብዬ አስባለሁ። እስቲ በግዝ ትንሽ ነገር በል። እንተ ውቱ ብቻ ነው የምችለው። አልዋሽም ምን ምን የለም። እንደ ምን እንተ ውቱ እንተ እንተ ውቱ አንተ ውእቱ ነው አንተ ቅዱስ ቤተ ክርስቲያን ሲወዳ ምግባረ ክፉ ነበረች ይላል ዮሐንስ አፈወርቅ። እንግዲህ ዶክተር ሄርሜላ ና አርቲስት ሱራፌል ናቸው ጋብቻቸውን የፈጸሙት። እሷ ዶክተር ናት፣ እሱ ደግሞ እንደምናውቀው በዚህ በሙያው ዘርፍ ላይ አርት ላይ ነው ያለው። በዘጠነኞች ደግሞ በይበልጥ ይታወቃል። ስርዓተ ጋብቻቸውን ይሄ ነው፣ ኦርቶዶክሳዊነት አዋቂነትም የሚባለው ይሄ ነው። እውነት ለመናገር እርድና ብለን እንኳ ብንጠራ ልንል የምንችለው ይህንን ነው። ልናመሰግነው ይገባል፣ ደስ የሚያሰኝ እጅግ የሚወደድ ስለሆነ ማለት ነው። መጋቤ ሐዲስ እሸቱ አለማየሁ እንዲህ ላሉ ምድራውያን ባለስልጣኖች በተሽከርካሬ ወንበር በለስላሳ ምንጣፍ ቁጭ ብለው ሸካራ ትእዛዝ ይሰጣሉ። በተሽከርካሬ ወንበር ቁጭ ብለው የሚሽከረከር መመሪያ ይሰጣሉ። እኔ ለምሳሌ አይነ ስውር ነኝ። ለመሳል ምን ያስፈልጋል ብዬ ጠይቄ አላቅም። ምን ያደርግልኝ? ለምን እንደውም ጠይቀው፣ ምን ይሰራል? ስራ ለማልሰራው ነገር ምን ያደርግልኛል? ሹፌር ብሆን አንድ ቀን ብዬ ተመኝቻለሁ። ለምን ለምን እንደውም ሆኖ አይነ ሳይኖረን ደግሞ ሆነው አሜሪካ የምትበጅተው በጀት እና የእኛ ሀገር የምትበጅተው በጀት አንድ ነው እንዴ? ምናልባት አሜሪካ ለአንድ ፕሮጀክት የመደበችው በጀት ለእኛ መንግስት የዓመት በጀት ሊሆን ይችላል። አይ ማን ከማን ያንሳል ብሎ እንደ አሜሪካ በጅት አለው ካለ ምን ሊፈጠር እንደሚችል እግዚአብሔርም እኛም መንግስትም ያውቅ። እንዲ በተክለ ሃይማኖት በጴጥሮስ በጳውሎስ ስም ቤተክርስቲያን ትሰራላችሁ ኢየሱስ ተረሳ የሚያሉ የሚያላዝኑ ሰዎች አሉ። እነሱ ራሳቸው ረስተውት እኮ እሱ እየፈለጋቸው ነው፣ ይገርማቸዋል። በማማረር በማጉረምረም ጊዜያችሁን አታባክኑ። ችግራችሁን በመቁጠር ጊዜያችሁን አታባክኑ። በሽታችሁን በመቁጠር ጊዜያችሁን አታባክኑ። ያቆሰሏችሁን በመቁጠር ጊዜያችሁን አታባክኑ። የቆሰለላችሁን አስቡ ዛሬ የኤሌክትሪክ ዋጋ ምን ያህል እንደሆነ ታውቃላችሁ። ለዛውም ሲመጣ እኮ ነው አደለም። ለዛውም ከመጣ ከመጣም ቢመጣም ችግር ነው ዋጋው ብዙ ስለሆነ ቢቀርም፣ መከራው ጨለማ ስለሆነ ሁለቱም አደጋ ነው። ውሃውን ታውቃላችሁ። ቢመጣ የደፈረሰ ውሃ ነው፣ ቢቀርም፣ እንደው ቧንቧው ራሱ ውሃ ጠምቶ ደርቋል። ይገርማችኋል አግብታችሁ ልጅ እምቢ ቢላችሁ የታምር ነገር ነው አዲስ ነገር ነው እናንተ የመጀመሪያ ናችሁ፣ እናንተ የመጨረሻ ናችሁ። ለዛ ውስጥ ላይ መንግስት ልጅ መውለድ የመንግስተ ሰማያት የይለፍ ወረቀት ነው እንዴ? ባይወለድስ እና አንድ ጊዜ አስታውሳለሁ አንድ ትህት እኔን ማረጋጋቷ ነው። እና ወይ አይን እንደ ቢጠፋ በህይወት መቀጠል አይመስለኝም። አሁን ላይ አንድ አይነ ስውር እንደዚህ ይባላል። ይሄ እኮ ታንቀሙት እኮ ነው። አንዳንድ ጊዜ የኛ ሰው የምናጽናናበት ምክር አናቀውም። ኩ መጋቢ አዲስ እሸቱ አለማየው ናቸው የተለያዩ ሀሳቦችን ያነሱት። ወደ ዘመድኩን በቀለ ላምራት። ዘመድኩን ስለ ጳጳሳቱ የተናገረው መረጃ በእጃችን ገብቷል። እሱን ተከታትለን እንመለሳለን። የቤተ ክህነቱ ዋና ስራ አስኪያጅና ዋና ጸሐፊ መሆን ቦታው ራሱ እንደሚፈለግ እንዲፈለግም እንዲወደድም ሰዎች እንዲራኮቱበትም ካደረጉት ሰዎች መካከል ሁለቱ ናቸው በሆነ በወቅቱ ደግሞ የገጠማቸው የኦሮሚያ ቤተ ክህነት መፈጠርን አስከትሎ ያደረጉት ተጋድሎ የሚናቅም ማለት ነው እንግዲህ አሁን እነሱ ጊዜያቸውን አብቅቶ ወጥተዋል ባጠፉት ስራ የሚጠይቃቸው እግዚአብሔርና ታሪክ ይጠይቃቸዋል ይወቅሳቸዋል ባለሙት ስራ ደግሞ ታሪክና እግዚአብሔር ትውልድ ሲመርቃቸው ይኖራል። አቅማቸው በፈቀደ መጠን ሰርተዋል፣ አቅማቸው በፈቀደ መጠን አገልግለዋል። ይህም በዚህ የሚይዛለን ስተት ነው። ይህም ባያረጉ ይህም የምንለው ነገር ቢኖርም እሱ በታሪክ ሲተረክ ቢኖር እንጂ አልፏል ማለት ነው። ከዚህ ውስጥ ብፁዕ አቡነ ጴጥሮስ ያው ብፁዕ አቡነ እነ ብፁዕ አቡነ ሳዊሮስን መስመር አልፈው ስለተቹ መስመር አልፈው ስላሉ ተቀጥተዋል። ይህ ሰውዬ አገር እንዳይገባ ተብሎ ተቀጥተዋል። ከዚያ በኋላ ደግሞ አሁን ጦርነትም ካለ ምንም ካለ ውጭ ያለውን ደግሞ እንዳያስተባብሩብን በሚል ሂሳብ ምንም እንዳትናገር ምንም እንትን እንዳትል ድምፅ እንዳይ እንግዲህ ሁለቱም ብፁዓን አባቶችን በማመስገን ነው። ዘመድኩን በቀለ ሀሳብና አስተያየት ይሰጠው። ወደ ቀጣይ መረጃችን እናመራለን። በቀጣይ እንግዲህ እንድናደምጥ የምወደው ሜሎስ የተባለው ይሄ የአንድ ፕሮቴስታንት ይባል ታድሶ ይባል የኦርቶዶክስ ስርዓት እያዘ የሚቀልድና የሚያቃልላል አዲስ ፕሮጀክት ነው። ይዘመታል እንካተለው። ኦርቶዶክሳዊ ከሆናችሁ ለትውልድ ለታናናሾቻችሁ ለልጆቻችሁ የምትጨነቁ ከሆነ ይሄ ቪዲዮ ለሚሊዮኖች እንዲደርስ እፈልጋለሁ። አዳምጡት። ለምን ከተባለ አንደኛ የጉዳይ ነገር የለም። ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል። በደምብ ነው የሚሰጠው። እሱም ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነው ምትለኳለ። ታርጌትን ታያለ። ምን ያህል ፍሬ እያፈራው ነው ብለ የምታየው አንተ ነ። ስለዚህ በዚህ አይነት መንገድ መሄዱ ለእኛ በጣም እጅግ አትራፊ ይሆናል። እንግዲህ እንደሰማችሁት ነው። ታርጌት ግሩፕ አለኝ። ያ ታርጌት ግሩፕ ምን አይነት ነው? አንገቱ ላይ ማህተብ የሚያሰር ያንን ታርጌት ግሩፕ በደንብ አድርጌ ለማሳሳት የምጠቀመው ይሄንን ክር ነው። ይሄንን አድርጌ የምናገር ከሆነ ብዙዎች ያምኑኛል። ይሄን ያደረጉ ሰዎች ያምኑኛል፣ እና አሳስታችኋለሁ እያለ ነው። በሌላ አባባል ከመጀመሪያው እንግዲህ ውሸት ያለበት ወንጌል እኛ አናቅም። ተጭበርበሮ የሚሰበክ ወንጌል አናቅም። ማንነትህን፣ ጴንጤ መሆንህን፣ መናፍቅ መሆንህን ካመንክ ይሄ ክር ለአንተ እንደማይገባ ካወቅ አውልቀህ እውነተኛ ማንነትህን ገልጠ ማስተማር ትችል ነበር። ምክንያቱም እሱን ማንም ስለማይከለክል ማለት ነው። አንተ ግን ምን አድርግ? ይህንን አድርገህ እያጭበረበርክ ትውልዱን ወደ ጨለማ፣ ወደ ሲኦል ለመውሰድ ቆርጥ የተነሳ ሰውነ። እንግዲህ ይህንን ነገር በአፍህ ነው የተናገርከው። ይህንን ግሩፕ ነው ታርጌትም አድርገው ብለን። በጣም የሚያሳዝነው ክርስቲያኖች፣ የክርስቶስን አምላክነት የማይቀበሉ በሚሊዮን የሚቆጠሩ ሰዎች ኢትዮጵያ ውስጥ አሉ እነዛን ግሩፖች ለምን ታርጌት አያደርግም? ምክንያቱም እዚች ቤተክርስቲያን ላይ እውነተኛው ክርስቶስ ስላለ ያንን ከትውልድ ላይ የማጥፋት ፕሮግራም ስለሆነ ያላቸው። ስለዚህ የማያውቀውማ ክርስቶስን የካዶማ ምን ያደርግለታል? ክርስቶስን የያዘውን ግን ከዛ ለማጥፋት እንግዲህ እንደምታዩት በዚህ መልኩ ነው ታርጌት አድርጎ የሚንቀሳቀሰው ይዘው። ስለዚህ ኦርቶዶክሳውያን ራሳችሁን ከእንደዚህ አይነት ለምድ የለበሱ ተኩላ እራሳችሁን ጠብቁ። በመጀመሪያ ስለዚህ ይሄ ቪዲዮ ለሚሊዮኖች እንዲደርስ ደግሞ ኮፒ ሊንክ ሼር ማድረጋችሁ በጭራሽ እንዳትረሱ። ለአንተ አንድ የምነግር ነገር ቢኖር እዚች ቤተክርስቲያን ውስጥ ነው ክርስቶስን አውቀኸው የወጣሁ ወጣው። ይቺ ቤተክርስቲያን ናት ክርስቶስ ማን እንደሆን የነገረች መልሰ። ለዚች ቤተክርስቲያን ክርስቶስን ካልሰበኩላት ማለት በራሱ ትልቅ ይሄ እንደው የማንነት ቀውስ ውስጥ እንዳለ ያሳያል። ከዛ ውጪ ግን ብትችል ክርስቶስን ያላመኑ አህዛብ በሚሊዮን ኢትዮጵያ ውስጥ አሉና ለእነሱ ብትሰብካቸው መልካም ነው። እኛ ከዚህ ማህተብ ንቅንቅ አንልም። ይህ እንግዲህ የሁላችንም ክርስቲያኖች አቋም ነው። ተወዳጅ ቤተሰቦቻችን፣ የሜሎስን ክፋት እናቋለን። ማህተብ በማድረግ ኦርቶዶክስ በመምሰል ነገር ግን በርካቶችን ለማሳሳት የሚሄድ ሰው ነው። ፍጹም ኦርቶዶክስ ያልሆነ ግን ኦርቶዶክስ የሚመስል ሰው ነው። ከእንደነዚህ አይነት ሰዎች ልንጠነቅ ይገባል፣ ፍጹም አደገኛ ስለሆኑ ማለት ነው። የመጨረሻችንን የምናደርገው የመምህር ጳውሎስን መልእክት በመካተል ነው። ደስ የማይል ሁኔታ ላይ ልትኝ ትቼ ያለሽ፣ እግዚአብሔር ግን ያስቀመጠውን አይረሳም፣ አይተውሽም፣ አጥንትሽን ይጠብቃል። አንቺን አይደለም እግዚአብሔር ሁል ጊዜ ይመራል። ነፍስህንም ከመልካም ነገሮች ያጠግባል፣ አጥንቶችህንም ያጠናል። አንተም እንደሚጠጣ ገነት፣ ውሃውም እንደማያቋርጥ ፈሳሽ የመንገድ ላይ ቀዳሽ፣ ሰባራውን አዳሽ ጠጋኝ ትሆናለህ ይላል። ክብርና ምስጋና ለስሙ ይሁን። ኢሳይያስ 18 11 ላይ እግዚአብሔር ይመራሻል። በመከራ ውስጥ ብትሆኚ አይተውሽም፣ እሳት ውስጥ ብትወድቂ አይተውሽም። ግን ለጊዜው ዝም ይላል። ፈተናዎች ይኖራሉ፣ ዝም ይላል። ግን አጥንት ሽሩ ጠባቂ ነው። አገርማ የአጥንቶቻችን ጠባቂ አጽሞቻችንን ይጠብቃል። ከሞትን በኋላ አጽሞቻችን ይጠበቃሉ። በቅዱሳን አጽም የተሰሩት ታምራት ከጨጌ ዮሐንስ ጀምሮ ብዙ ናቸው። በዚህ ሰዓት አይገለጹ። ስለዚህ ፍልሰት አጽማቸው ተብሎ ሲጠቀስ ቀላል አይምሰላችሁ። ታቦት ወደ አዲስ መቅደስ የማስገባት ያክል ነው። ምክንያቱም ሰዎች የእግዚአብሔር ታቦት ናቸው። እናንተ የእግዚአብሔር ቤተ መቅደሶች ናቸው ይልን ለመጽሐፍ አንትሙ መቅደሱ ለእግዚአብሔር እኮ ነው። የእግዚአብሔርን ቤተ መቅደስ በጣዖት ቤት የሚያኖር መኑ ደመረው ብርሃን ምስለ ጽልመት ቤልሆር ምስለ ክርስቶስ ብርሃንን ከጨለማ ጋራ። የእግዚአብሔርን ታቦት ከጣዖት ጋር አንድ የሚያደርግ ክርስቶስን ከቤሎር ጋር ማን አንድ ያደርገዋል የእግዚአብሔር ታቦት ቅዱስ ነው ይልና እናንተ ናችሁ ይላል ክብርና ምስጋና ለስሙ ይሁን ታቦት ማለት ማደሪያ ነው እግዚአብሔር ማደሪያውን ይጠብቃል ስለዚህ ጓዳሽ ስለጠበበ ፍትህ ማጣት ስላስጨነቀሽ ደዌ ስላልኮለበሰሽ ሰይጣን እየተነኮሰች ጭንቀት ስለከመረብሽ መከራው ስለበዛ ፊትህን የሚያጨፈገግ ነገር ስለበዛ ፍትህ ስለጠፋ እግዚአብሔር የለም ማለት አይደለም። ይጠብቅሃል። የሚጠብቅህ አይተኛም ይደቅ በሁ ደቅእይነቁን ዘበ እስራኤልን። ክብርና ምስጋና ለስሙ ይሁን አባቶቻችን አሉ። ስለዚህ እግዚአብሔር ጠባቂ ነው። እግዚአብሔር መጋቢ ነው። እግዚአብሔር ሕይወት ነው። ውለት አይረሳም። አሁን እዚህ ሳምንት ላይ የጠቀስ ነው ቅዱስ እንኳን ከፈሪሳውያን ወገን የሆነ የአይሁድ መምህር ነው። የአይሁድ ሸንጎ ላይ ነው የሚኖረው። አይሁድ ሸንጎ ላይ ጭንቀታቸው ክርስቶስን እንዴት ስለማስወገድ ነው። እሱ ደግሞ ተውባይ ነው። ለዚህ ነገር ምልክቱ በሌሊት ተደብቆ ሄዶ ምስጢረ ጥምቀትን፣ ምስጢረ ስጋዌን፣ እጅግ አስደናቂውን ምስጢረ ቁርባን ተምሮ ተመለሰ። ከሰማያተ ሰማያት የወረደውን መድኃኒት አውቆት መጣ። ሰው ካልተጠመቀ ወደ ህይወት እንደማይገባ ተምሮ መጣ። ከዛም በኋላ የስቅለትለት የክርስቶስን ስጋ የመዳሰስ ጸጋ አገኘ። ክብርና ምስጋና ለስሙ ይሁን። ውለታ የማይረሳ አምላክ በመከራይ ቀን ስማኝ አድንህም አለው፣ አንተም ታከብረኛለህ ይላል መዝሙረኛው ዳዊት። በመከራሽ ቀን ጥሪው ያድንሻል፣ ከዚያ ታከብሬዋለሽ የመከራችን ቀን ደራሽ እግዚአብሔር በልዩ ልዩ መንገድ ይደርሳል። ስለዚህ በህይወቱ መጨረሻ ላይ ቅዱስ ተብሎ የሚጠራ ሆነ። እኛም እንደ ኒቆዲሞስ ስማችን ይጠራል። የጨጌ ዮሐንስ ባሪያዎች የሆነው እሳቸው የማን ስለሆነ የተወዳጅ ቤተሰቦቻችን፣ የዛሬ መረጃዎቻችን ይህን ይመስላሉ። እኛ በሌሎች መረጃዎች እንመለሳለን። ያሮስን ምርጫችሁ ስለምታደርገው እጅግ እናመሰግናለን። ወንድማችሁ ሉል መብራቱ ነኝ። ያሮስ የእናንተም የኛም ነው። ክብር ምስጋና ለአብ፣ ክቡር ምስጋና ለወልድ፣ ክቡር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።